ትስች ንዳ ሰላም ሰላም፣ እንዴት ናችሁ? ውድ ረሙ ካን ቸኮሌት ሰዎች አማን ነው ያለው ያለውላችሁ፣ አልሐምዱሊላህ ሲትራ፣ ሰላም ቢያቸውች ናችሁ የረሙ ቸኮሌት ፋሞች አላችሁ ወይ? አለን አለን። ትክክለኛ ቸኮሌት ግን እና ቤተሰቦቼ ዛሬ በተንኮል የመጣ ነው። ታቃላችሁ? ያው ተንኮል ትንሽ በነገራችን የቶሎ ቶሎቶ መስራት አለብን። ከመጣች አማየ ከመጣች ተገለናለች። አሁን እዚህ ቡና አፍልታ ምናም እየጠጣች ነበር። ለምን ፕራንክ አሰራት? ብራንክ ዞሮ ዞሮ አሁን ፕራንክ ጀበናው እንደ ሰብረው ነው አለ እንግዲህ ታግሽኛለሽ። እኔ አላግዝም፣ ያው እኔ አላግዝም እንትም መታግዝም ይችላል። አይ ታብርንጂ ላይ ያለ ፈርጦ አለ ምንጭ ካ አራሳ በጀበና አቀልዳ ታቀም። ያው አባቶች ብዙ ጊዜ ኢሳት ለአባት ሲባል አባቶቻችሁ ኢሳት ቲቪ እያዩ መቼም ቢሆን ደፍራችሁ መታችሁ ኢሳትን አቀየሩት ማለት ነው። የእናቶችን ጀበና ደግሞ መቼም ቢሆን ደፍራችሁ አሰብሩት። ዛሬ ነው የሱን ድፍረት የምደፍረው። ጀበና ሁነ ተብረዋለሁ። የእሱ አዳሽም ሊመስ አሁን ቶሎ እንዳትመጣብን በነዚህ ቶሎ ስለምትመጣ ሁላችሁም ጠብቁ። እማዬ አሁን ሰው እያወራች ስለሆነ እዚህ ጋ ዱ ቶሎ ቶሎ እያወራ ያለ ነው። እሷ ስትመጣ ምንደበና ጀበና እታች

ሁላችሁ አብራችሁ ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። እማየን ጀበሏን እንሰብራታለን። የእሷን ሪያክሽን ምን ይመስላል የሚሆን አብራችሁን። የቪዲዮ በጣም አጓጊና እንደ ሀገር አሳሳቢ የሆነ ቪዲዮ ነው። እናንተም ሁላችሁ በየቤታችሁ እንዳትሞክሩት፣ እንዳትሞክሩት እኔ ብቻ ሞክሮ ጉዳይ ነው። በራሴ ወስኜ ማድረገው ነገር ነው እና እስኪ ጀበላ ሰብሮ ምን ታደርጋለች? አብረኑ ሰብስክራይብ አድርጉ። ጀበላሽ፣ ጀበላሽ፣ ሽ ጀበላ ቶሎኝ፣ ላይ ላይ ላይ ቡናችን ደረሰች። ቡና ልንጠጣ ነው፣ ፋሚሊ ቡና ልንጠጣ ነው። የታለ ቡናችን? ጀበና እኮ የለ። ቡና ስብላ የት ሄደ? ቀዝቅዞ ልጥደው ነው። ልጥደው ሂዳ ነው። ሲትራ ወስደው ሲትራ ነበረች እኮ ይዘው ሂዳ

ምልታር ምሳቀለሽ አንቺን ፕራንክ ለማድረግ ብላ ጀበናውን ልትሰብረው ነው። ለምንድን ነው እንግዲህ እንግዲህ ልትሰብረው አየርኩ ነው አላመንሽኝም። ይሄ አቅም የለው ማይናገርም፣ አይሰበርም። ጀበና ሲጀምር ዝም ጀበና በቀድሉ ነው እንጂ የሚሰበረው፣ ዝም ብሎ አይሰበርም። አረ ወላሂ እንቁላል አትስረቁ እንደሚባል ጀበና ቀልድ ነው የሚሰበረው። ቀልደኛ አስር ነው ማስገዛሽ። የሰበረ ሰው ገዝቶ ይተካል፣ ቢሰበር ሁላ። ጀበናውን ሰብርም ፍራክ እናረግሽ ነው። ኧረ እባክህ አታረገው፣ አታረገው ይጠይቃል። ጀበናው ዳላህን ፍራን ተረፍ ታረገዋለህ እኮ አንተ። እረፍ እንዴ እረፍ። ጀበና አይሰበርም እያወቅህ አትስበር፣ በቀዶ ይሰበር። እረፍ፣ ኧረ እባክህ አታረገው፣ እረፍ። ጀበናው በጣም ነው የምወደው ደግሞ ልዩ ጀበና ነው። እረፍ። ጀበናው ሁሉ ሸክላ አንድ አይደለም። እረፍ፣ አታረገው። አሰ አታርገውም አልኩህ። አቀልድ አታ ሸክላው እንዳይነካሽ እንኳን አይደለም ብረ እንዳትነኪ ረት እጠላሻለሁ። እረፍ አትስበር አስር ጀበና ነው እረፍ አሁን አንተ ጀበና የላህ እንትን አለች አሉ ኧረ ወላሂ በል አታረገው አታረገው እንደ አታረገው ምን አለህ አልመታህ አልሰደበህም እንዴ ትሰብረዋለህ እንዴ ኧረ እንዲህ በጀበና እንደዚህ ብሎ ነው ፍራንክ የለም

እኔ ነው እኔ ጀበና፣ እውነቴ ነው። ምንም ነገር በቀድሮ ይሰበራል እንጂ ዝም ብሎ ጀበና አይሰበርም። እኔ ኦንላይን ብትጨክረን ይሰራው አይመስልም አንተ አንጀታችሁ ይቃጣሪ ምን አይነት አቃጣሪ ነገር ናቸው? ሳ እን በጀበን ፍራንክ ነው ፍራንክ ነው በጀበና መጣችሁ ደግሞ ብላችሁ

ደፋሮች ናቸው እውነት የሚያደረገው እኮ አልመሰለኝ የሚያስቦካኝ ነው የመሰለኝ እንደዚህ ይደረጋል እንደ አንተ ነገ ደግሞ

በጣም ቆንጆ ፕራንክ ነበር። ምንም መጥፎ ነበር። አያምርም። ጀበና ሰብረብኝ ደግሞ ጥሩ ነበር ልበለው? ሁሌ ጥሩ ነው ይባላል። ፕራንክ አለ እንጂ እውነት ጀበና ሲሰበር በጣም ነው የምናደደው። ደስ አይለኝ።

ምታወሪው ለመሰለሽ እኔ ሳቄ እያመጣሽው ነው። እና እናቴ ትናደዳለች። እያየሽ እኮ ለራሷ ስታመቻች ነው። እኔ ሳቄ የመጣ እንጂ እኮ እኔ በጣም ነው የተናደድኩት። ግን ያልኩህ አንተ ስትሄድ የምታለው ብላ ነው የምታዘጋጃቸው ለራሷ። እሱማ ግድ ነው። ምን ምን ተሰማሽ? እስኪ ንገሪኝ በሰፊው

እና አሁን ቪዲዮ ካለቀ በኋላ አንተ ወደ ቤት ትሄዳለህ። መጨረሻ እኔ ነው ተናገር። ቆንጆ ፕራንክ ነበረ። አሪፍ ነበረ። ጀበና ያው ጀበና ቢሰበር ጀበና ይመጣል። አሁን ቡና ለመጠጣታችን ያሳዝናል። ቡላ ልንጠጣ ተዘጋጅተን አሁን ጀበኖ ሰብረ ያለመጠጣታችን ይገርማል፣ ያሳዝናል። ቡላ ለምን ጠጡ? ጃልሻ ከእሷ ቡላ ጠጡ፣ እሷ አንድ ጠጣ

በመሀል ዝም ብለህ ጀበናው እያለች፣ ያው ቤተሰቦቼ ፕራንክ ቆንጆ ቪዲዮ ነበረ። እማዬ ፕራንክ በጀበናሽ። በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ ጋይስ ያው ፕራንክ ግድ ታውቃላችሁ፣ ፕራንክ እወዳለሁ እና ማሰቃየቴን ባይዞ ይቀጣ ደሞ እናንቸው ነው እሱ እናሰቃያታል። የሚገርም ፕራንክ ነው ነበር። ዛሬ በቃ ቡና ይዘንልሽ እንመጣለን። በአንዳንድ ሲኒ ቡና ይዘላት ለዛሬ ለቀጣይ ጀበና ዛሬ በቃ ቡና ባጠጭስ ዛሬ እንግዲህ ቡና እ አጥሮ ዛሬ ዛሬ ቡና ይለፍሽ ባጠጭስ፣ ምን ችግር አለ? ነገ ገዛልሻለሁ በቃ። ቤተሰቦች ቀጣይ

አንቺ ደግሞ ቀጣይ እመጣልሻለሁ። እሷ ነች ተባባሪው። ቀጣይ እመጣላታለሁ። በቀጣይ ብደስ ከምንጋ ላይ ፒስ